አዲሱ የኢንቨስትመንት ማበረታቻ ማሻሻ ውዝግብ አስነስቷል። በሲሚንቶ ቴሌኮም፣ እና መጠጥ ኢንዱስትሪዎች የተሰማሩ ባለሀብቶችም በዚሁ ላይ ቅሬታ አሰምቷል። የኢትዮጵያን ኢንቨስትመንት ማበረታቻ ስርዓት ሙሉ በሙሉ የሚቀይረውና በአፈጻጸም ላይ የተመሰረተ የግብር ቅነሳን የሚያስተዋውቀው የገንዘብ ሚኒስቴር ረቂቅ ደንብ በዋናውና ኢንዱስትሪ ዘርፎች ዘንድ ክርክር አስነስቷል። ረቂቁ ቢያንሳ 5 በመቶ ታዳሽ ኃይል ለሚጠቀሙ ባለሀብቶች የንግድ ትርፍ ግብርን ወደ 15 በመቶ ዝቅ የማድረግ እድል ቢሰጥም የካፒታል ወጫቸው ከፍተኛ የሆኑ እንደ ስሚንቶ ያሉ ኢንዱስትሪዎች አሁን ባለው ሁኔታ ይህንን ግብ ማሳካት እንደማይቻል ገልጸዋል። የስ አፍሪካ ሆልዲንግስ ቅርንጫፍ የሆነው ፓን አፍሪካን ግሪን ኤነርጂ ተወካይ እንደገለጹት በሁለት የስሚንቶ ፋብሪኮቻቸው ለሚና ናሽናል የኃይል ወጪ አጠቃቀም አጠቃላይ የምርት ውጫቸውም 60 በመቶ እንደሚይዝ አስረድተዋል። በአብዛኛው ከሰል የሚጠቀሙት እነዚህ ፋብሪካዎች በ10 ዓመት ውስጥ ኢንቨስት ቢያደርጉም የነዳጅ ምትክ የደረሰው ከ10 እስከ 15 በመቶ ብቻ መሆኑ ተመላክቷል። ተወካዩ 50 በመቶ ገደቡ ትልቅ ኢንቨስትመንት እና አሁን ያለው የምርት ስርዓት የሚረብሽ መሆኑን በመግለጽ ረቂቁ በደረጃ የተቀመጡ የማበረታቻ አወቃቀር እንዲኖረውም ጥሪ አቅርበዋል። ለዚህ ምላሽ ረቂቁ ተሻሽለ 20 በመቶ ታዳሽ ኃይል ለሚተኩ ለሜተኩ ባለሀብቶች ማበረታቻ እንዲሰጥ እንዲሁም ጥቅሙ በ50 እና መቶ ፐርሰንት ምትክ መጠን እንዲጨምርም ተገልጿል። በሌላ በኩል የሳፋሪኮም ኢትዮጵያ ተወካይ አቶ ዳዊት ፍሳ ቴሌኮሚኒኬሽን በግልጽ በኢንፎርሜሽን ቴክኖሎጂ ማበረታቻ ፕሮግራም ውስጥ ባለመካተቱ ቅሬታ በማቅረብ ዘርፉ ከፍተኛ ካፒታል የሚጠይቅ በመሆኑም የኪሰራ ማስተላለፍ ድንጋጌ እንዲወገድንም በካፒታል ኢንቨስትመንት አልዋንስ ውስጥ እንዲካተትም ጠይቋል። በተመሳሳይ የምግብና መጠጥ ዘርፎች ተወካዮችም ዘርፋቸው ከገቢ ታክስ ማበረታቻ መውጣቱ ትክክል እንዳልሆነ በመግለጽ የግብር እፎይታ እንዲሰጣቸው ጠይቋል። የገንዘብ ሚኒስትሩ በበኩሉ አዲሱ ስርዓት ከረጅም ጊዜ ጥናት በኋላ የመጣ መሆኑን በመግለጽ ይህ ስርዓት በአላማ የተመሰረተ መሆኑንና የኢንቨስትመንት ካፒታል አልዋንስ ከፍተኛ የካፒታል ወጪ ላላቸው ባለሀብቶች ቀድሞው ትርፋማ እንዲሆኑ እንደሚረዳም አስረድቷል።